ዝም የሚያደርግ ዝም ብላ እንትናት በል እዛ ዝም ብላ እንትናት በል ምን እንትን ትላለህ እሺ አንቺ ናሂ ላይ ብቻ ያደረግሽ እኮ እና ምን ላድርግ ምንድን ነው በቃ ውብዬ ምን አጠፋች ምን አጠፋች ምን አደረገች አንተ ቆይ ቆይ እኔ ምን ላድርግሽ እንዲህ ጣቅረህ እንደዚህ ከስተህ እንዲህ ተጎሳቅለክ ልክ ስለሌላው አይመለከተኝም። ውብዬ ግን አላጠፋችም። እኔ ዛሬ የሚመለከተኝ ስለ እሱ ነው። አያገባኝም ስለ ሌላው። በቃ እኔም እኮ እዚህ ጋር እየተጎዳው ነው። ግን እኔ አሁን በቃ አጥፍቻለሁ ይቅርታ ስላት ግን፣ ምንም እሱ አይኔን ይቅርታ መስማት አልፈልግም። እሱ ምን ማድረግ አለው? ይሄ ነው እኮ አሁን ሕይወትህን ትዳርህን የመጠበጠው ይሄ ያንተ ይሉንታ። ይሄ ጋር ያኔ ደግሞ በቃ ትዳርን እያሰብኩ ነበር እኔ አልፈልግም አልኩኝ። ግን ደግሞ አሁን ቆይታ ከስድስት ዓመት ምናምን በኋላ በወንድሟ በኩል ደግሞ የተበቀለች ነው። ከዚህ ውጪ እኔ ሌላ ምንም አይነት ነገር የለም። ስለዚህ አሁን ይሄ ሙቤ ሙቤ የምትሉት የትኛው እንደሆነ ጥሩት፣ ጥሩት ፈልገዋል። ዝም በል፣ እዛ ዝም በል። አስሬ ቤት መሄደው እንደዛ ማስጨንቃት በቃ ይቅርታ አድርጋልኝ እኔም በቃ ልጄ ትናፍቀኛለች እኔ እኮ ውብዬ ወልዳ እኮ ውብዬ ወልዳ እኮ አስራ አምስት ቀን ሆኗት። እኔ አንድ ቀን ብቻ ነው ልጄ ነው ያየሁት። አንተ ህፃን ልጅ አይደለም ትልቅ ሰው ነህ። ምን ላርገህ እሺ? እኔ አንተ እኔ ከሷ ሁሉን ነገር ስለቻለ ቤትን፣ ህይወትን፣ ትዳርህን በትነ ሜዳ ለሜዳ በየሰው ቤት ትሽከረከራለህ አይደል? ዝም በለህ አንተ አንተ ምን አገባህ? ኧረ እባክህ ምኑ ይጎዳ ደጋር እንኳንም ተጎዳ እንዲህ አድርጋ። አንተ እስከ መቼ ነው እንደዚህ የምትሆነው? ንገረኝ እስኪ እስከ መቼ? አሁን ያስለቅስ ነገር የለም፣ አታልቅስ። አሁን በቃ ልጄ ያንቺንም ካስቀየም ብቻ አይደለም የኔ እናንቺ ነገር አያልቅም ቢነገር። ሰላምሽን አብዝቶልኝ ጤናውን ሰጥቶሽ ሁሌም ያኑረሽ። ሰላም እንዴት ናችሁ? የእኔ ተወዳጅ ፋሚሊዎች እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን ሁሉ ሰላም። ያው መኖር ከተባለ መቃብር ይሞቃል ነው አይደለም የሚባለው። በጣም ደህና ነኝ። ትንሽ ከባድ ነው። ከትዳር ወጥቶ በግል መኖር ትንሽ ያስጨንቃል። ስሜቱን የምታውቁ ታውቃላችሁ። ከትዳራችሁ ወይም ደግሞ ከፍቅረኛችሁ የተለያያችሁ የስሜት ይገባችኋል ብዬ አስባለሁ። ብቻ ግን በጣም ደህና ነኝ። አሁን ላይ ደህና ነኝ። ያው ሙቤጋ እንዳለው ታውቃላችሁ በጣም መልካም ወንድሜ ነው። እንግዲህ ሁላችሁም በጸሎት አስቡት። ትንሽ አሞታል። አሁን እየተሻለው ነው። ከጎናችን ስለሆናችሁ ከልብ አመሰግናለሁ። በተለይ በጣም ብዙ በቃ አልኳችሁ፣ ትላንትም እያልኳችሁ ነበረ። ከሁለት መቶ ሶስት መቶ በላይ ሰው ማለት በቀን መደወል ማለት በጣም ከባድ ነው። እኔ በጣም ብቻ ከአይምሮዊ በላይ ሆኗል እና ስለ ፍቅራችሁ ስለምታደረጉት መልካም ነገር ሁሉ ከልብ አመሰግናችኋለሁ። የእናንተ ብርታት ያበረታኛል። ወደ ዛሬ ጉዳይ ስገባ እናቴ ደውላ ነበረ። ያው ቪዲዮም አይቻለው። እናቴ እንደመጣች እንግዲህ ረጅም ጊዜ ናፍቃኛለች። ዳጊም እንደመጣ አይቻለው ቪዲዮ ላይ ደስ ብሎኛል። ውብዬን መርቀው ምናምን አስደስተዋታል። በጣም ነው ደስ ያለኝ በጣም እኔ ደግሞ እዛ ቦታ ላይ ብኖር በጣም ደስታዬ ሙሉ ይሆን ነበረ። ግን ደግሞ ለውብዬ በጣም ነው ደስ ያለኝ በጣም በቃ እንደዛ ተደስታ ሳያት ምን ልበላችሁ፣ በጣም ደስ ያለኝ በቃ እናቴ መታ ምናምን እሷ እንደዛ በቃ ስላስደሰተቻት አጠገቧ ስለሆነች ምናምን በጣም ደስ ያለኝ ግን በቃ እናቴም በጣም ናፈቀች። ያው በቃ እናቴ ያው ብቻ በጣም ያው ብዙ በብዙ መከራ ውስጥ የምታልፈ እናት ስለሆነች በጣም ነው መወዳት በቃ በጣም በቃ እኔና እናቴ ብዙ ነገሮች እናውቃለን፣ ብዙ ያለፍናቸው ነገሮች አሉ እና ብቻ ስላየዋት ደስ ብሎኛል፣ በጣም ደስ ብሎኛል። እና ዛሬ እንግዲህ እዚህ ልታገኘኝ ጠርታኛለች፣ እና ቤተሰብ እዚህ ልታገኘኝ እንግዲህ ጠርታኛለች። ያው ተኮሳትራም ቢሆን ደውላልኛለች። ረጅም ጊዜ ስልኳን አላነሳውም ያው በቃ ስለተከፋችብኝ በቃ ሳወራትም እንድትከፋ እንድትከፋብኝ ስላልፈለግኩኝ ስልኳን ረጅም ጊዜ አላነሳውም። እና ያው እናት እናት ናት ያው ልጇ ላይ አስጨክንም። እና ዛሬን እንድታገኘኝና ሰፈር እንድመጣ ጠርታኛለች። ያው ዛሬ ብቻዬን ነው ማገኛት። ድንገት ሙቤን ቤት ነው ያለው። ሙቤንም እንግዲህ ነገ እንደምታገኘው ግን ዛሬ እኔ አግኝታኝ ማውራት እንደምትፈልግ ስትነግረኝ ነው እናንተ ጋር የመጣሁት። ዳጊም አብሯት አለ ወንድሜ እስቲ እንግዲህ እናቴ ያው ትንሽ ቅር ብሏታል። ላሳዝናት አልፈልግም። በጣም በብዙ መከራ ውስጥ ያለች እናቴ ናት፣ ከአባቴ ጋር በዚህ ሰዓት ያለች በጣም በብዙ ነገር ውስጥ ማለት ነው። እናቴ በጣም ጀግና ናት፣ በጣም ጀግና እናት ነው ያለችኝ። እና እስቲ ዛሬ እናቴን አገኛለሁ። ያው እውነት ለመናገር አዲስ ነገር ይፈጠራል ብዬ አላስብም። እኔ ሁሌም እናቴ በምትለይ መንገድ ለመጓዝ ፈቃደኛ ነኝ ውብዬንም ሚስቴ ናት በምትለኝ ሁሌም ለመጓዝ ፍቃደኛ ነኝ እና እናቴ የምትለኝን እቀበላለሁ። በቃ እኔ ለማስታረቅ ሐሳቧ ከሆነ በደስታ ደስ ብሎኝ ውብዬ ጋር ለመታረቅ እሄዳለሁ። በቃ ሰላሜን ስለምፈልግ ማለት ነው በደስታ በቃ እስካገኛትን በጣም ቸኩያለሁ። ረጅም ጊዜ አላየዋትምና ና በጣም ናፍቃኛለች። በዚህ መከራዎቼ ጊዜ ደውላልኛለች ግን እንዳትጨነቅ ብዬ ስልኳንም አላነሳውም ና ዛሬ በአካል እንግዲህ ልንገናኝ ነው። በጣም ደስ ብሎኛል። በጣም በጣም በጣም በተለይ በዚህ አሁን ባለውበት በጭንቀቴ ጊዜ ስለደረሰችልኝ በጣም ደስ ብሎኛል። ያው እናት እናት ናት አደለ? እናት እናት ናት። ያው ምንም ምንም ምንም ብትጨክን ምንም እንትን ብትል እናት እናት ናት። የወለደ ማዕጸን ይባላል እና ብቻ በጣም ደስ ብሎኛል። እናቴን ላይ እንደሆነ ስለተሰማኝ በጣም ደስ ብሎኛል እናቴን እንግዲህ አግኝቼ የምትለኝን እንግዲህ ሰማለው። እንግዲህ ተናዳብኛለች። እንግዲህ እናቴንም ይቅርታ ጠይቃታለው። እንግዲህ እስቲ የሚፈጠረውን አብረን እናያለን። የኔ ውድ ፋሚሊዎች ከጎኔ ያላችሁ እውነት እኔ የምልበላችሁ በኮሜንት ላይክ, እያደረጋችሁ አሁንም እያበረታታችሁኝ በእግሬ ቆሜ ውብዬን እንዳሳይ ከዚህ በኋላ ያው በርትቼ እንድቆም እያደረጋችሁ ያላችሁ ምንም ቃል የለኝም ለእናንተ ምንም ማለት ነው በምንም ለእኔ እናንተ የእናንተ ቤተሰባዊነት በምንም ልቀይረው አልችልም። በቃ የእውነት የእውነት እህት ወንድም ናችሁ እና እህቶቼ፣ እኔ ወዳችኋለሁ፣ ክፉ አይንካብኝ በሰው ሀገር ያላችሁ ስደት ላይ ያላችሁ። ውብዬም የስደት ስጦታዬ ናት እና እናንተም የስደት ስጦታዎቼ ናችሁ፣ የስደት እህቶቼ ናችሁ። ከእናቴ ልጅ ለይቼ አላያችሁም። የእናንተ ጉዳት ጉዳቴ ነው የእናንተ መሰቃየት የኔ ስቃይ ነው እና ከልብ እወዳችኋለሁ። ከጎኔ ስላላችሁ ከልብ አመሰግናለሁ። በየሀገሩ ያላችሁ ሜየትም ያላችሁ ሀገር ውስጥም ያላችሁ እየደወላችሁ አይዞ አለንልህ፣ ነገሮች ይስተካከላሉ፣ በርታ፣ በቃ ነገሮችን አሸንፈ አስተካክለ ውብዬን አስደስታት፣ በቃ አንተ ደግሞ ተሳክቶልህ ውብዬም ደግሞ አሳያት፣ ያኔ ትመለሳለች እያላችሁ እኔ እንድበረታ አቅም የሆናችሁኝ እኔ በምን ቃል ብቻ እወዳችኋለሁ፣ እውነት በጣም በጣም አከብራችኋለሁ። እና ማዘርና ዳጊና እናቴ እየመጡ ነው እንግዲህ። ሁለቱ ሲመጡ እንግዲህ በቃ ማዘርን ብቻ አስከፍቻታለሁ። እግሯ ስር ወድቄም ቢሆን እንግዲህ ይቅርታ ጠይቂያት የምትለኝን ለመስማት ዝግጁ ነኝ። ለእኛ ብላ ነው እንግዲህ የረጅም ኪሎ ሜትር፣ በጣም ብዙ ኪሎ ሜትር ነው፣ ወደ 450 አካባቢ ኪሎ ሜትር አቆራርጣ የመጣችው። የእኛንም ትዳር ለማስተካከል ውብዬንም ልታረሳት ነው እና፣ በጣም ደስ ብሎኛል። እናቴ ኑሪልኝ፣ ክፉዬን ካሽ። የኔ እናቴ፣ የኔ ደግ እናት እወድሻለሁ። ስለመጣሽ ደስ ብሎኛል እና የምትየውን ሁሉ እቀበላለሁ፣ እታዘዝሻለሁ እናቴ። እና በቃ ውብዬ የምትለውን ሁሉ ለመስማት ዝግጁ ነኝ። እኔ ትዳሬን ነው የምፈልገው ብቻ በቃ። በአጠቃላይ ሙቤንም በጣም አመሰግናል ወንድሜ፣ እሱ ጋር ነው ያረፍኩት። አሁን ከእሱ ጋር ነው የመጣሁት። ብቻ በአጠቃላይ እስቲ እናቴ ስትመጣ ያለውን ነገር እናሳያቸዋለን። ሰላም ሁኑልን፣ ወዳቸዋለን። እናቴ እስክትመጣ በጣም ቸኩያለሁ፣ ወዳቸዋሉ። እሺ ወደ ቤተሰቦቼ ፋሚሊዎቼ፣ እናቴ ደርሳለች፣ እየመጡ ነው። ዳጊ ደውሎልኝ ነበረ። እንግዲህ ትንሽ ፈርቻ ያለው ቢሆንም ደግሞ በቃ እስቲ ያለውን ነገር እሺ ብዬ ተቀብዬ፣ እንግዲህ ያለችኝን ነገር ለመፈጸም እንግዲህ ጥረት አረጋለሁ። እየመጡ ነው ይሄው፣ እዚህ ጋር ነኝ። ዳጊ ቤተሰብ እየመጡ ነው። ምን እንደሚሉኝ አላውቅም። እውነት ለመናገር ጨንቆኛል። ማዘም ምን እንደምትለኝ አላውቅም። ብቻ ግን ጉልበቷ ላይ ወድቄ ይቅርታ ጠይቃለሁ። አለ እንዴት ነሽ

እንዲህ እስከምትሆን ድረስ እንደዚህ እስከምትከሳት ድረስ እንዲህ እስከምትተወቅር ድረስ እንዴት ነው አሁን ሜዳ ለሜዳ ትሽከረከራለ አይደል እ የሰው ሕይወት አቃናለሁ ብለህ ቤትህን ሕይወትህን ትዳርህን እ እንዲህ አድርጋ አንተ እስከ መቼ ነው እንደዚህ የምትሆነው? ቆይ ንገረኝ፣ እስኪ እስከመቼ እ ምን ለመሆን ፈለክ? ቆይ ምን ላርጋ አንተ አንተ ህጻን ልጅ አይደለህ፣ ትልቅ ሰው ነህ። እኔ እያንዳንዷን ነገር እያንዳንዷን ሰምቻለሁ፣ ከውብዬ ሁሏን ነገር ሰምቻለሁ። ይሄ ከአንተ ይጠበቃል? እንዲህ መሆን ነበረብህ? ዝም በላይ አንተ አንተ ምን አገባህ? እሱም ተጎድቶሃል። ኧረ እባክህ፣ ምኑ ይጎዳል? ደግ አደረገ። እንኳንም ተጎዳክ፣ እንኳንም ተጎዳክ፣ እንኳንም ተጎዳክ። ህጻን ልጅ አይደለህ፣ ትልቅ ሰው ነህ። ምን ላርግህ? እሺ እኔ አንተ እኔ ከሷ ሁሉን ነገር ሰምቻለሁ። ቤትህን፣ ህይወትህን፣ ትዳርህን በተነ። ሜዳ ለሜዳ በየሰው ቤት ትሽከረከራለህ አይደል? እኔው መጣሁኝ። እሺ ምን ላርግህ? እሺ ምንድን ነው ነገሩ? እሺ ምን ባደርግህ ይሻለኛል? እሺ አንተ እንዴት ብትመከር ይሻለኛል? አንቺ እንደዚህ ማሆንሽ ዝም በላ አንተ የሱ አንተ እንትን አይደለህ። የመጣው እንዲህ ለማለት ለእሱ ለማገዝ ነው የመጣው፣ ለማገዝ ሳይሆን ነው ተጎርቷል አይደል? ውብዬን ጎዳትስ እሱ ይጎዳ። እሱ ለሰው ብሎ ቤቱን ህይወቱን ትዳሩ ሁሉ ትቶ ይመጣ፣ ይበለው። ምንድነው ቆይ? አሁን ዝም ያደረገ አትናገርም? ምንድነው ዝም የሚያደርግ? ምንድነው ዝም የሚያደርግ? ዝም ብለህ እንትን አትበል እዛ፣ ዝም ብለህ እንትን አትበል። ምን እንትን ትላለ እሺ፣ አይኔን ምን ቁፈል፣ አንቺ አትረዳሽኝ እ ስለ ግን ደሞ ወብየ ደሞ ምንም ልትረዳኝ አልቻለችም። አይተሻል ያለው ነገር ሁሉ ነገር አይተሻል፣ ሰምተሻል አይደለ? እኔም ምኮ እዚህ ጋር እየተጎዳው ነው። ግን እኔ አሁን በቃ አትፍቻለሁ፣ የቅርታ ስላት ግን ምንም ሳይ እኔን መስማት አፈልግም። እሺ እኔ ምን ማድረግ አለብኝ ስለሽ? ከአቅሜ በላይ ሆኖኩ ነው፣ ግራ ገብቶኝኮ ነው። እኔ ደሞ የኔ ባህሪ ነው እኔ ከራሴ ይልቅ ለሰዎች መልካም ነገር ማሰብ የኔ ባህሪ ሆኖ ነው። እሺ ምን ላድርግኝ? ግራ ገብቶኝ እኮ ነው እንትን ያልኩት። ያንተ የዋህነት ገና ገና ምን እንደሚያደርግ አላቅ። ምን ላድርገሽ? እኔ ምን ላድርግ? አንተ እንደ ሁለት አሁን ልጆች አባት ልጅ አይደለህ። ተወኝ ብያሃለሁ ወይም ወይ ብያሃል ነው። በቃ አሁን ይሄን ነው ሰው ፈልገዋለሁ አለው በሰላም እንዳት ያደረገ እሱ ነው ነው መጨረሻ ትዳር እስከዚህ ደረጃ ድረስ መሆን ነበረበት ነበር ካንተ ከማንም እኔ ትዳሬ እንደማከብር ታቂኛለሽ። ፈለ ስልሽ በቃ ከሰው ጋር በተለያየ ነገር በእህትነትም በጓደኝነትም ትገናኛለች፣ ግን ደግሞ ሁሌም ትዳሬን እንደማከብር ታቂያለሽ። ከትዳሬ ውጪ እኔ መሰል ሰው እንዳልሆንኩ ታቂያለሽ። ምን ይሰራል አሁን? ምን ይሰራል? ይሄን ብትለፈልፍ ይሄን ብታወራ ምን ዋጋ አለው? አበላሽተህ ህይወትህን፣ ትዳርህን፣ ኑሮህን አንተም ነገ የሱ የሱ ጣፋ አንተ ነው አንተ ነገም የሚደርስ አትጠጋኝ እኔ አንተ እፈልገዋለሁ ያንን ሙቤ የምትለው እፈልገዋለሁ። ያንተን ትዳር በጥብጦ እሱ በቤቱ በሞቀ ቤቱ ነው ያለው። እሱም እኮ ተጎድቷል። አላየሽም እ ተጎድቷል ፈለ እሱም እኮ ወዶ አይደለም። በቃ እዚህ ነገር ውስጥ ነው ወዶ አይደለም እያልካታ አውረባናት። ህይወት እኮ ነው፣ ህይወት እኮ ነው። እዚህ ጋር ልጆች፣ አሁን ሁለት ልጅ የአሁን ሴትና ወንድ። የእሱንም ምን ተረዳ እያ እንጂ ምንድን ነው የምረዳው? እሺ በል ንገረኝ። ምን ልረዳ ንገረኝሽ፣ ምን ልንረዳ? ንገረኝሽ ንገረኝ፣ ምን ልንረዳ? ንገረኝ። እሱም እኮ ብቻውን ኮናለ ብቻ እንዲሆን ያደረገው የራሱ ባህሪ ነው፣ የራሱ ሁኔታ ነው። ብቻ መሆኑን ይህንን ይሄንን አታውቅም አንተ እንደሚሆን አታውቅም። ይሄን ምክንያት ስላለው ነው ናሂ ያረገው ምንድን ነው ምክንያት ያለው ኖ ምክንያት ለሰው ተብሎ ምክንያት አስፈልግም። አትፍቷል እኮ ግን ይሄ ይምጣሩ እኮ ሌላ አሁን እኔ ሌላ ሰው እኮ ነው ይሄን እንድትከሳት ነው የምፈልገው ስልሽ። ይሄ ሁሉ እኮ እየሆነ ያለው እኮ በገዛ ጓደኛዬ ነው። ታውቂዋለሽ ሚኪያስን ስልሽ፣ መክሊት የሚኪያስ ጓደኛ ታውቂያታለሽ። ረጅም ጊዜ እንደምትወደኝ ነገረችኝ። እኔ ደግሞ አልፈልግም ውብዬ ጋር ያኔ ደግሞ በቃ ትዳርን እያሰብኩ ነበረ እኔ አልፈልግም አልኩኝ ግን ደግሞ አሁን ቆይታ ከስድስት ዓመት ምናምን በኋላ በወንድሟ በኩል ደግሞ ደሞ የተበቀለችኝ ነው። ከዚህ ውጪ እኔ ሌላ ምንም አይነት ነገር የለኝም። ስለዚህ መሸሽ አለበት። ወዴት ልሽ፣ ዞር ማለት አለበት። ወዴት ዞር ልበል? የተማርኩ ለምንድነው? ወዴት ዞር ልበል? ወዴት ሊድሽ ልሙት? እኔ ምንድነው ልገልሽ? ወዴት ነው የሚገል? እሺ፣ እት እጅላ በቃ፣ ካልሆነ ሀገር እንቀይራለን፣ ካልሆነ አካባቢ እንቀይራለን። በቃ ያለህበትን ቦታ ታሳውቃ እንዴ እስከ መቼ ነው እንዴ? እችተው ምን ትሁን አንተ፣ ለሰው ስትል ትዳርህን፣ ውብዬን፣ አሁን ውብዬን ምንም አድርገን ምንም ሆነች መካስ አለባት። ይሄንን ወቅ እኔ እኔ እዚች ቆያታለሁ፣ ያለችውን ነገር ጨርሼ ነው የሚሄደው። ይቅርታል ትጠይቃት በፈለኩ ቁጥር እሷ አፈልግ ምን አድርግ ምን ታርግ ይችላል። ምን ታርገኔ በሷ ቦታ በሆን እኔ ምን ማደርገው ትዳር ደግሞ በግድ ይሆናል? ስልሽ አሁን ካልፈለገችሽ እንዴት ላድርግ? እኔ እግሩ አስሮ ወድቄ ይቅርታ ጠየኳት፣ እንዴት ነበር እሺ? እንዴት ነገር አለ? ልጆችስ አስገድጄ ላ እንት የራሴ ላደርጋት ይችላል አይደለም። እሷም እኮ ይሰማታል፣ ሴት ልጅ ናት። ቀስ በቀስ አንዴ እኮ የሚሆን ነገር አለ እንዴ አንቺ ናሂ ላይ ብቻ ያደረግሽ እኮ ነው። እና ምን ላድርግ? ምንድን ነው ውብዬ? ምን አጠፋች? ምን አጠፋች? ምን አደረገች? ምን አረገች? ምን አረገች ነገረኛ እሱ ብቻ ምትለው ስለ ሌላው አይመለከተኝም። ውብዬ ግን አላጠፋችም። እኔ ዛሬ የሚመለከተኝ ስለ እሱ ነው። አያገባኝም ስለ ሌላው። በቃ ይህንን ወቅ አይ፣ አንተ ቆይ ቆይ። እኔ ምን ላርገሽ እንዴ ጣቅረ እንደዚህ ከስተህ እንዴ ተጎሳቅለክ ሊክ እንዴ እንዴት እንደዚህ ይሆናል? አሁን ጥራልኝ የሙቤ የምትለው በቃ ዝምበል የሰው ሕይወት የሰው ቤት አፍርሶ የምን መኖር? እዚህ እንደዚህ አይባልም። ለምን አይባልም? ሊያቃና እኮ ደፋ ቀና የሚል ሰው እኮ እንዲህ ብሎ ነገር የለም እኮ። አበላሽቶ ከበላሽ በኋላ ሊያስታርቀን ነው ትለኛለህ? እዚህ ሕይወት ቤት ተበጥበጦ አይቆጭም ትንሽ? ከልጆች ከባለቤት አራሶና አጠገቧ መሆን የለብህ ነገረኛ መሆን ነበረብኝ። እና ታዲያ አሳፋሪ ነህ። የምን ላድርግ ሞከርኩኝ ፈ አትፈልገኝም። እሺ እንዴት ላ አልፈልገኝም? መጀመሪያ ማን ምንትን ብላለህ? ዛሬ በእንብርክክም ቢሆን ትገባታለህ። አይቀርልህም። እዚህ ያለ ፍላጎቷ እኔ ተንበርክኬ ቀርቶ ምንም። እኔ እፈልጋታለሁ እስከ ዕለተ ሞቴ ድረስ እኔ እፈልጋታለሁ። ከእሷ ውጭ ትዳር ህይወት የለኝም እኮ ፈለ እኔ በፍጹም ልበላሽ አልችልም፣ ግን ደግሞ በተደጋጋሚ ሄጄ ለመንኳት አፈልገኝም። ፈትለ በግልጽ ነግራኛለች። ሰላሜን ነው የምፈልገው፣ ሰላሜን ነው የምፈልገው፣ አትበጥብጠኝ ነው እያለች ያለችው። ከማንም እንትን የምትል አይደለች፣ ሰው ናት፣ እሷ ሰው ናት እኮ። አስባት፣ ተጎድታለች። በቃ ያለው ነገር ለማስተካከል ጥረት አረጋለሁኝ በቃ አለው ነገር እኔ እንደምንም ማድረግ ያስተካክላለሁ። ስለዚህ አሁን ይሄ ሙቤ ሙቤ የምትሉት የትኛው እንደሆነ ጥሩት፣ ጥሩት ፈልገዋለሁ፣ ፈልገዋለሁ። እኔ አሁን ነው ፈልገው ሽሩሩ ማለት ነው። ለዚህ ደረጃ ይሉ ያበቃው ነግበኔ ይበላ። አንተም ነገ እንደዚህ ልትሆን ያለው አንተ ልጅ ተጠንቀቅ። የመጣው ልታስታርቅ ነው እንጂ እዚህ ወግ ወግና አንዱ ልትተው አይደለም። እሺ ዝም ብለ ለማስታረቅ ሆነ ሞቤል፣ ለምን አዳፋ አለ ከፈለኩ እና አትጣሉ። አይ አትጣሉ፣ በኔ ምክንያት ማንም እንዲጣላ አልፈልግም። አው ሞቤል ጥራልኝ፣ የኔ ጉዳት ይበቃኛል። ጥራልኝ፣ እኔ የኔ ጉዳት ይበቃኛል። ፈልጋለሁ፣ በቃ አይ በቃ። ግን አንቺም ደግሞ እኮ ተረጂኛ፣ የኔን ነገር ተረጅ። አሁን እኮ እኔ ረዳሃለሁ። አሁን አየሁኩ ከሷ ወገን ሆነች ነው እኮ እንትን ይያልሻለሽ። እኔ እሺ አሁን አጠፋች ሰዎች ንገረኝ። እኔ አጠፋች አላልኩም፣ ግን ደግሞ አሃ አንተ እዛ ዘለ ስትመጣ እሷ መቀበል ነበረባት። እሺ እንደዚህ ተራርቀን እንቅር። ለምን ትራራቃለህ? ካልፈለጋትህን አምነ እሷም ያለውን ነገር እንድትረዳ አደርጋለሁ እያልኩኝ እኮ ነው። አሁን ካልፈለገችስ እሷ? እሺ አንተ ለምን ከዚህ አሁን ሆኖ ለምን ቆረጥክ? ወይስ ልብ ሁለት ነው? እኔ እኮ ልቤን አንድ አርጌ ከእሷ ብቻ አርጌ በቃ ትዳሬ እንፈልጋለሁ ይቅር በኝ ስላት አልፈለገችም። እኔ አሁን ተስፋ ቆርጫለሁ። ፈለ እኔ አንቺንም አሁን ያገኘሁት በቃ ድንገት፣ አንቺን ያው የምሰማ ከሆነ እኔም ደግሞ ረጅም ጊዜ ስላላየውች በቃ ስለናፈቅሽኝንም ነው። እናት ነኝ እኮ አይደለሁም? እናትህ ነኝ። ስለዚህ ልቆጣ፣ ልመታ፣ ልደበድብህም ይችላል። ወይ ደበድብ ትችያለሽ። ግን እኔ አሁን የምፈልገው ሙቤ የምትለውን ሰውያ ጥራልኝ፣ በቃ ጥራልኝ። እሱን እጠራዋለሁ፣ ችግር የለውም ነው ያለውን ነገር ጠይቀዋለ። እሱም እኮ ለእኔ ልጄ ነው ለእኔ ትዳር ብሎ ሲሯሯት እሱንም ይሄ አሁን ሚክያዝ መንገድ ላይ አግኝቶት ደብድቦት እጁ ተሰባብሮ አሁን ሳምንቱም ብሎ እየታሸ ነበረ። ጋሼ እያሹት ነው የከረሙት እና ስል እሱም ተጎድቷል። ለእኔ ብሎ ነው ይሄን ያደረገው። ጥፋት አዎ ይኖርበታል። ግን ደግሞ አንቺም ያለውን የሱን ያው ነገሩን ልንገርሽ ብዬ ነው ስላልሰማሽ፣ ይሄ ሁሉ አዙር ጥምጥም። ይሄ ሁሉ ነገር የመጣው በምንድ ነው? በአንተ አይደለም? ልጁንም ያስደበደብከ አንተ ነው። ሌላ ማንም እኮ አይደለም፣ አንተ ነህ። ልጁንም እንዲደበደብ ያረከው፣ እንዲጎዳ ያረከውም አንተ። ሊጎዳ አይገባውም ነበር ይሄ ልጅ። ስለዚህ አንተ ደግሞ እንዴት ሴት ልጅ ስጦታ ስትሰጥ፣ እንዴት ትቀበላለህ? ከሚስትህ ውጭ እንዴት ትቀበላለህ? ሚስትህ ባልፈቀደችበት ቦታ እንዴት ትቀበላለህ? አድናቂ ሲሰጥሽ እምቢ ይባላል። አድናቂ ሲሰጥ እኮ አለው ቦታ አይደል እንዴ? አለው አይደል? ሚስትህ ጋር አንድ ላይ አይ አንዳንዴ አድናቂ እኮ አለ እኮ። እኔ አሁን ለብቻ የሚያደንቁኝ አሉ። ከው ከውብዬ ጋር ደግሞ ለሁለት የሚያደንቁኝ አሉ። የዛሬ ከሰባት አመት በፊት ነው ሚዲያ ላይ ቆየሁት። ውብዬ ከመምጣቷ በፊትም ያሉ ከሄሉ ጋር ስሰራም ብቻዬን ስሰራ ያሉ አሉ። ብዙ ሰው ነው ሚዲያ ላይ ብዙ ወዳጅ አለኝ። ግን ሴት ልጅ ሀብል አምጥታ ባለትዳር ነህ የልጅ አባት ነህ አምጥታ አንገት ላይ ስታጠልቅ እንዴት አንተስ እሽ ብለህ ትቀበላለህ? ባለትዳር ነ አሁን ለኔ አንቺ አይደለሽ፣ የምታጠቂልኝ፣ ስጦታሽን እቀበላለሁ። ነገር ግን ባለቤት ያለች ግን ሰው ያስቀይ ይሄ ነው እኮ። አሁን ሕይወትን ትዳርህን የበጠበጠው ይሄ ያንተ ይሉንታ ያንተ ይሉንታ ሌላ ነገር ምንም ይኸውልህ፣ እዚህ ጋር በሕይወት ይሉንታ አያስፈልግም። ስማ፣ ይሄው አሁን የሰው ሰው ሙቤንም አስደበደብክ። በአንተ እንደ ተነሳ ልጅም ተደበደበ ተመታ። እሺ ምን ይሁን? ምን አረገይና እስቲ አሁን እሱን ጥራው ጥራው፣ እና ያለውን ነገር ከሱም ልስማ። ያለውን ያለው ነገር የጋራ እናደርግ። እኔ ነገር እንዳታወሪ፣ ማንን ሙቤ ላይ። እኔ እብድ ነኝ መቆጣት እኮ ስለዚህ፣ ጥፋቱን ላሳየው፣ እናት ነኝ ላሳየው። ለሱም እናት አለችው ይሄ ይህቺ እናት ምን እየሆነች ነው? ይገባሃል አይደል? ስለዚህ ጥፋቱ ላሳዩ ነገስ፣ ዛሬ በናውም ህይወት የመጣ ነገ በሌላ ህይወት አይመጣም፣ በሱ ህይወት አይመጣም። አይመጣም ትላለ ቀጥታ ይመጣ። እኔ እኮ ነኝ እዚህ ጋር ጥፋተኛው፣ ፈለስ እልሽ እኔ ነኝ። ያው በቃ ለዚህ መንስኤ አሁን በቃ እኔ ነኝ አይደለ አንተ እኔ ነኝ እኔ ብቻ እኮ አይሰራም። አሁን ነገሮች ተበጥብጠዋል። እነዚህ ነገሮች እንዴት አድርገን ማርገብ አለብን፣ ህይወትን እንዴት እናስተካከል የሚለው ዋናው አይደለ እንዴ? ስለዚህ እኔ ለማስተካከል ነው የመጣሁት። ምልህን ስማኝ። እኔ አሁን የእሱን ጥራልኝ እና ለአውራው፣ ከሱ ጋር ያለውን ችግር ደግሞ ከሱ ልረዳ። በጣም ተጎድቶ ተኝቷል አሁን ወይስ አልተሻለው? አሁን እየተሻለው ነው፣ ደህና ነው። ትንሽ አሁን መጥቶ ማውራት አይችልም ከኔ ጋር። እኔ እደውልለታለሁ፣ ችግር የለውም። እሺ ጥራው። እሺ። ምን በቃ እንደዚህ ከስቶና ምን እንዴት ላድርግ፣ እንዴት ላድርግ። ናሂ ምክንያት ስላለው ነው ያንን ነገር ያደረገው። እይ ወዶ አይደለም። አይ ምንም ማረጋጭ ትርጉም የለውም። ነገሮች ተበላሹ። እኔ ጥፋተኛ ናሂ ነው ግን አሁን እኛ አሁንም ጥፋተኛ ነው፣ ሞቤም ጥፋተኛ ነው፣ ማንም ጥፋተኛ ነው የምንል ነገሮችን ለማቃናት መሆን ያለበትን እናደርጋለን። ይገባሃል? አዎ ግን አሁን እኔ እኔ ቢያንስ በቃ እኔ ይሁን ልጎዳ ግን እኔ የውብዬን ክፋት አልፈልግም። ሁሌም ደስተኛ እንድትሆን ነው። ስለዚህ አብሬያት ብንመለስ ጥሩ ነው። እኔ ብ ብቺ በቃ ነገሮች ቢስተካከሉ ደስተኛ ነኝ። ግን ውብዬ የምትመለስ አይነት ሰው አይደለችም። ሳስበው እኔ ተስፋ ቆርጬ አለው አይፈለ ይህን ያህል እኔ ወይ ነፍስ አልገደልኩኝ፣ እንደዚህ ይህን ያህል ለምን እንደጠላችኝ አላቅም። ወይ ከጠላችኝ በግልጽ ትንገረኝእና እኔም ከሀገር ወይ ልሰደድ። አንተ ደግሞ እንደዚህ አይነት ነገር ስታደርግ እንኳን ውብዬ እኔ እንኳን ውስጤ ተቆርጧል። ስማ ስለዚህ አንተ አሁን ያለውን ነገር ለማመቻቸት ተስፋ መቁረጥ የለብህም። ተስፋ ቆረጥክ ማለት ነገሮች ሁሉ ተበላሹ ማለት ነው። ይህንን ወቅ መሆን ያለበትን እኔ ብዬን እንደምንም አርጌ እስ ያለውን ነገር ጨርሳለሁ ብዬ ነው እኔ ከእግዚአብሔር ጋር ሆኜ የመጣሁት። አሁን አንተ ሙቤን ጥራው፣ ሙቤንም ያለውን ነገር ከእሱ ልስማ፣ ያለውን ነገርም ልይ። አንተ ለምድ ነው እሱ እንዲመጣ አልፈለግክም እንዴ? ይመጣል። እኔ እጠራዋለሁ ስልሽ እሱንም ያው ማግኘት አለብሽ። ግን እኔ ያው በመጨረሻም ነገሮች ያው መልካም እንዲሆኑ ነው፣ ሰላም እንዲወርድ ነው። እኔም ፍላጎቴ ያው ውብዬ ጋር አስሬ ቤት መሄደው እንደዛ ማስጨንቃት በቃ ይቅርታ አድርጋልኝ። እኔም በቃ ልጄ ትናፍቀኛለች። እኔ እኮ ውብዬ ወልዳ እኮ ወደ ሻወር ስትገባ ልጁ ውብዬ ወልዳ እኮ አስራ አምስት ቀን ሆኗት፣ አንድ ቀን ብቻ ነው ልጄን ያየሁት። ናፍቃኛለች፣ ልጄ ናፍቃኛለች። አሁን የሚያስለቅስ ነገር የለም፣ አታልቅስ። በቃ የአንችንም ካስቀየም የዘጠኝ ወር ብቻ አይደለም የኔ አንቺ ነገር አያልቅም ቢነገር ሰላምሽን አብዝቶልኝ ጤናውን ሰቶሽ ሁሌም ያኖረሽ ማማዬ ሚስትር